ሩ ሻሪ ትርጉም ጌታቸው ገብሬ ፓፒዮ ትሪኒዳድ ጠረፏን ለማየት ከመቻላችን በጣም ቀደም ብሎ መሬት መድረሳችንን አንድ የአሞራዎች በረራ በሰረን በላያችን እያንዣበቡ ሲመጡ ከጠዋቱ አንድ ሰዓት ተኩል ይሆን ነበር። ተሳክቶልናል ተሳክቶልናል፣ ጓደኞቼ የመጀመሪያው የማምለጥ ምዕራፍ ማክተሙ ነው፣ ያውም ከባዱ ክፍል። ረጅም ዕድሜ ለነፃነታችን። ከደስታችን ብዛት እንደ ሕፃናቶች ሆን፣ ፀሐይ ያቃጠለው ፊታችንን ለማለስለስ የመርከቡ ሰዎች ሰጥተውን የነበረውን የኮኮስ ቅባት ለደፍ ነው። ወደ ሦስት ሰዓት ገደማ መሬት አየን። በእርጋታ በሚንከባለለው ባሕር የሚጓዘው ቀዝቀዝ ያለ ንፋስ ወደዚያው አቅጣጫ በፍጥነት አስጠጋን ከሰዓት በኋላ አስር ሰዓት ላይ ነበር ወደ መሬት በመጠጋታችን የአገሩን አቀማመጥ አስተካክለን ለማየት የቻልነው በረጅሙ ደሴት ባህር ጠርዝ ላይ በመቀራረብ ተደርድረው የሚታዩት ነጫጭ ቤቶችና የኮከናት ዛፎች ቁንጮች ለጠረፉ ጉልላት ሆነውታል በቤቶች ውስጥ ሰው ይኑርባቸው አይኑርባቸው ወይም ስፍራዋ በትክክል ደሴት ትሁን ወይም ልሳነ ምድር ገና መለየት አልቻልንም። እኛ ወደምናመራበት የባሕር ዳር አቅጣጫ የሚሯሯጡትን ሰዎች ከመለየታችን በፊት ሌላ አንድ ሰዓት ሆነ። ሀያ ደቂቃ ባልሞላ ጊዜ ውስጥ ሕዝብ ተሰበሰበ። የትንሿ መንደር ነዋሪ ሁሉ እኛን ለመቀበል ወደ ባሕሩ ዳር ግልብጥ ብሎ ወጣ። በኋላ እንደ ተረዳ ነው የቦታዋ ስም ሳንፌርናንዶ ነው። ከባሕሩ ዳር ሦስት መቶ ያርድ ርቀት ላይ መልሕቅ ጥዬ ወዲያው ቆነጠጠልኝ። ይህን ያደረግኩት በአንድ በኩል የሰዎቹን አዝማሚያ ለመመልከት፣ በሌላ በኩል የባሕሩ ወለል ኮራል ከሆነ ጀልባዋን ለአደጋ ከማጋለጥ ለማዳን ስል ነበር። የነፋስ ሸራዎቹን አወረድንና ጠበቅን። አንዲት ትንሽ ጀልባ ወደ እኛ አቅጣጫ መጣች። በውስጧ ሁለት የሚቀዝፉ ጥቁሮችና የቀኝ ግዛት መለያ ያደረገ አንድ ነጭ ነበር። ወደ ትሪኒዳድ እንኳን ደህና መጣችሁ፣ አለ ነጩ ጥርት ባለ ፈረንሳይኛ። አመሰግናለሁ ጌታዬ። እዚህ ከባሕሩ ስር ኮራል ነው ወይስ አሸዋ? አሸዋ ነው። ያለምንም አደጋ እስከ ባሕሩ ዳር ድረስ መሄድ ትችላላችሁ። መልሕቁን ወደ ላይ ሳብንና ማዕበሎቹን በዝግታ ወደ ዳር ገፋን። አስር ሰዎች ወደ ውሃው ውስጥ እየተሯሯጡ ጀልባዋን በአንድ ግፊት ወደ መሬት ያወጧት። ገና አፈር ሳንነካ ነበር፣ መላው ሁኔታችንን ተመለከቱ። ተንከባከቡን። ጥቁር ሴቶች፣ ቻይናውያንና ሕንዶች የአክብሮት አቀባበል አደረጉልን። ከነርሱ ጋር እንድንቆይ ማንኛውም ሰው መፈለጉን ነጩ ገለጸልን። ማቹሬ በእፍኙ ሙሉ አሸዋውን ዘገነና እንደ መሳ ማለ። ይህም ተመልካቾቻችንን አስደነቀ። ስለ ክሎሲዮ ሁኔታ ለነጩ ሰው ገለጽኩለትና በባሕሩ ዳር ከሚገኘው መኖሪያ ቤቱ አሸክሞ አስወሰደው። እስኪ ነጋ ማንኛውንም ነገር ጀልባዋ ውስጥ መተው እንደምንችልና ማንም ሰው ምንም ነገር እንደማይነካ ገለጸልን። ሁሉም ሰው ካፒቴን እያለ ስለ ጠራኝ ይህ አዲስ የወጣልኝ የክርስትና ስም አሳቀኝ። በእንግሊዝኛም ቋንቋ በትንሽ ጀልባ ረጅም ጉዞ ያደረገን ሰው ጎበዝ ካፒቴን ይላሉ። ምሽት መጣ። ለጥበቃ ያህል ጀልባችንን ትንሽ ራቅ አድርገን በመግፋት ከአንድ ከፍ ካለ ጀልባ ጋር ማቆራኘት ይቻል እንደሆነ ጠየቅኩ። ከዚያም እንግሊዛዊውን ተከተልኩና ወደ ቤቱ አመራው። ትንሽ ደረጃዎችና ባለውን ፊት መዝጊያ ያለው በእንግሊዝ አገር በየቦታው የሚታዩትን ቪላዎች ይመስላል። ማቹሬ ከኔ ኋላ እኔ እንግሊዛዊውን ተከት እየገባን ወደ ውስጥ እንደገባው ክሎሲዮ ባለመደገፊያ ወንበር ላይ ተቀምጦ እግሮቹን አንፈራጦ፣ ሁለት ሴቶች እያሟሟቁ ይንከባከቡት እንደነበር አየው። እንግሊዛዊው ሚስቴና ልጄ አለና አስተዋወቀን። እንግሊዝ አገር በትምህርት ላይ የሚገኝ አንድ ወንድ ልጅም አለኝ። ወደ ቤታችን እንኳን በደና መጣችሁ አለች ሚስቱ በፈረንሳይኛ። እባካችሁ ተቀመጡ፣ አለች ልጅቱ ሁለት ከቀርቃ የተሰሩ ወንበሮች እያቀረበች። እናመሰግናለን። እባካችሁ ለእኛ ብላችሁ አትቸገሩ። ለምን ከየት እንደመጣችሁ ስለምናውቅ አትስጉ። እደግመዋለሁ፣ ወደ ቤታችን እንኳን ደህና መጣችሁ። ሰውየው ጠበቃ ሲሆን ስሙ በውን ይባላል። መስሪያ ቤቱ በግምት 25 ማይል ከምትርቅ ፖርት ኦፍ ስፔን ከተባለች የትሪኒዳድ ዋና ከተማ ውስጥ ነበር። በሻይ በወተት፣ በኬክ፣ በቅቤና በማርማላታ አስተናገዱን። እንደ ነፃ ሰዎች የሆንባት የመጀመሪያዋ ምሽት ስለነበረች ፈጽሞ አረሳትም። ጉዞ እንዴት እንዳለፈና ስንት ቀን እንደፈጀብን እዚህ መድረሳችንን ለፖሊስ የምናሳውቀው ነገ ይሁን ወይስ በሌላ ቀን፣ ክሎሲዮ ስቃይ የሚሰማው እንደሆነ ደብዳቤ የምንጽፍላቸው ቤተሰቦች፣ ሚስቶች ወይም ልጆች እንዳሉን ብቻ ካልሆነ በቀር ሌላ አይነት ወይም ስላለፈው ታሪካችን አንድም ጥያቄ አላቀረቡልንም። ልንጽፍላቸው ከፈለግን ደብዳቤዎቹን እነርሱ እንደሚልኩልን ገለጹልን። እንዴት አድርጌ ልናገረው? እነዚህ እንግሊዛውያን ቤተሰቦችና ከባሕሩ ጠረፍ ያጋጠሙን ሰዎች ሁሉም እንደኛ ላሉ ለሦስት ተባራሪዎች ያደረጉልን መስተንግዶ ልዩ ነበር። ሚስተር ቦውን ወደ አንድ ዶክተር ስልክ ደወለና በሚቀጥለው ቀን ክሎሲዮን ወደ ክሊኒኩ አምጥቶ ራጅ እንደሚያስነሳውና ምን እንደሚያስፈልገው እንዲመረምረው ነገረው። ከዚያም ሚስተር ቦውን ፖርት ኦፍ ስፔን ወደሚገኘው የወታደራዊ በጎ አድራጎት ድርጅት ኃላፊ ወደ ነበረው ካፒቴን ስልክ ደወለ። ካፒቴኑም በበጎ አድራጎት የእንግዶች ማረፊያ አንድ ክፍል እንደሚያዘጋጁና በሚያስፈልገን ጊዜ መምጣት እንደምንችል ጀልባችንም ጥሩ ከሆነች ለመሄድ ስንዘጋጅ ስለምታስፈልገን ማስቀመጥ እንዳለብን ገለጸለት። ከባድ ወንጀለኞች ወይም ልማደኛ ሌቦች መሆናችንን ጠየቀንና ከባድ ወንጀለኞች መሆናችንን ስንመልስለት ጠበቃው ደስ ያለው መሰለን። ገላህን መታጠብና ጺምህን መላጭት ትፈልጋለህ? ስትል ልጃገረዷ ጠየቀችኝና እባክህ እምቢ እንዳትል፣ ምንም ችግር የለውም መታጠቢያ ቤቱ ውስጥ የሚያስፈልጉን ማናቸውንም ነገሮች እንደምታገኝ ተስፋ አደርጋለሁ አለች ወደ መታጠቢያ ቤት ገባውና ገላዬን ታጥቤ ጽሜን ከተላጨው በኋላ የቴኒስ ጫማ፣ ነጭ ካልሲ፣ ነጭ ሸሚዝና ቡላ ሱሪ ለብሼ ብቅ አልኩ። አንድ የህንድ ዜጋ መዝጊያ ቆረቆረ። ለማቹሬ አንድ የሆነ ጥቅል አምጥቶ ነበር። ዶክተሩ የእርሱም መጠን በኔ ልክ ይሆናል ብሎ በመገመት ሊሆን ይችላል ልብስ ልኮለት ነበር። ግን ኮሳሳው ማቹሬ እንዳይለብሰው ችግር ሆነበት። ምክንያቱም ጠበቃው ቤት ውስጥ ካለነው ከሦስታችን ከሶስታችን እንደ እርሱ ቀጫጫ አልነበረም። ሰውየው ህንዶች እንደሚያደርጉት እጅ ነሳና ሄደ። እንደዚህ የመሰለ ርራዬ ሲገጥመን ምን ለማለት እንችላለን? በልቤ ውስጥ የታመቀውን ስሜት ለመግለጽ አልችልም። ክሎሲዮ ቀደም ብሎተኛ ከዚያም የቀረነው አምስታችን በልዩ ልዩ ርዕሶች ላይ ብዙ ሐሳቦች ተለዋወጥን። እነኛን የደስደስ ያላቸውን ሁለት ወይዛዝርት ያስገረመው ኑሮአችንን እንደገና ለማቃናት እንዴት እንዳቀድን እየነገርናቸው ነው ነው የወደፊቱንና የወቅቱን ብቻ ካልሆነ ስላለፈው ምንም ወሬ አልተነሳም። ትሪኒዳድ ያመለጡ እስረኞችን ለማቆየት ባለመፍቀዷ ሚስተር ቦውን አዘነ። እንዲፈቀድልን ቀደም ሲል ጠይቆ እንደነበርና ግን ፍጹም እንዳልቻለ ነገረን። ልጅቷ ልክ እንዳባቷ በጣም የተጣራ ፈረንሳይኛ ትናገራለች። ስትናገርም አፏን ያዛ ያደርገውም ነበር። ዕድሜዋ በአሥራ ሰባትና በሀያ መካከል ሁኖ ፊቷ በብጉር የተሸፈነ ጸጉረ ወርቃማ ወጣት ነበረች። ገና ወጣት ስለሆንክ እድል ወደፊት ነው። ለመታሰር የበቃው ምን አድርገ እንደሆነ አላውቅም ለማወቅም አልፈልግም፣ ግን በዚች አነስተኛ ጀልባ ባህር ለማቋረጥ ያለ ቆራጥነትና ይህን የመሰለ ረጅምና አደገኛ ጉዞ ማድረግህ ነፃ ለመውጣት ከፍተኛው እኔ እንዳለ ያሳያል። ይህም እንደማስበው ከሆነ እጹብ ድንቅ የሚያሰኝ ነው አለችኝ። በሚቀጥለው ጠዋት እስከ ሁለት ሰዓት ድረስ ተኛን። ገበታው ቀደም ብሎ ተዘጋጅተዋል። ሚስተር ቦውን ወደ ፖርት ኦፍ ስፔን መሄዱንና የእኛን የወደፊት ዕድል በሚመለከት አስፈላጊውን መረጃ እስኪሰበስብ ድረስ እስከ ሰዓት በኋላ እንደማይመለስ ወይዛዝርቱ ነገሩን። እንደ እውነቱ ከሆነ ይህ ሰው ሶስት ያመለጡ ወንጀለኞች እቤቱ ትቶ ወደ ውጭ ሊሄድ መቻሉ ለእኛ ትልቅ ዋጋ ያለው ትምህርት ነበር። እንደ ማንኛውም ትክክለኛ ሰው ተመልክቻችኋለሁ። ከተዋወቅን አስራ ሁለት ሰዓቶች ብቻ ቢያልፉም ከልጄና ከባለቤቴ ቤቴ ጋር እቤት እንድተዋችሁ በቂ እምነት አድሮብኛል። ከዚህ በኋላ በቤቴ ውስጥ መጥፎ ምግባር ለመፈጸም ትችላላችሁ ብዬ አላምንም። ስለሆነም ልክ እንደ ቀድሞ ጓደኞቼ እዚሁ ትቻችኋለሁ የሚል ይመስላል ይህ እምነቱ በከፍተኛ ደረጃ ስሜታችንን ነካው ገና አዲስ ሕይወት ባልጀምርም ወደዚያው እያዘገምኩ ነበር አዲስ ክብር መላበሴ ንጹሕኜ መቆጠሬ ተዘፍቄበት ከነበረው ቆሻሻ በአንድ ሌሊት የተላቀቅኩ አንድ ልዩ ሰው ስለ መሆኔ ማረጋገጫ ሆነኝ በእግር ብረቶች ማቃጨል የበታችነት ስሜት የሚያድርበት እስረኛ ነጻ ሆኖ እንኳ በአይነ ቁራኛ ጠበቃለሁ ብሎ የሚከበው ጭጋግ ያየሁት ያለፍኩበት የተሰቃየሁበትና ማንኛውም እኔነቴን የበከለው ያበሰበሰኝና አደገኛ ያደረገኝ ላይ ላዩን ታዛዥ ብመስልም በውስጤ የታመቀው አስጊው አደገኛነቴ ሁሉ በተአምር እልም ብሎ ጠፋ። በጥብቅና የሚያገለግለውን አቶ ቦውን አመሰግነዋለሁ። በዚህ አጭር ጊዜ ውስጥ አንድ አዲስ ሰው ስላደረገኝ አመሰግነዋለሁ። አይኖቿ ልክ በአካባቢያችን እንዳለው ባህር ሰማያዊ የሆኑት ባለ ወርቃማ ጸጉር ኮረዳ አባቷ ቤት ጎን ከሚገኘው የኮከናት ዘንባባ ስር አብራኝ ተቀምጣ ነበር። ቀይ፣ ቢጫና ሐምራዊ የሆኑት በወቅታቸው የፈኩ አበቦች የአትክልት ቦታውን የማራኪ ስነ ግጥም ማመንጫ አድርገውት ነበር። ሚስተር ሄንሪ ብላ ጠራችኝ። አንድ ሰው ሚስተር ብሎ ከጠራኝ ምን ያህል ረጅም ጊዜ ሆኖ ነበር? ትላንት አባባ እንደነገረህ በእንግሊዛውያን ባለስልጣኖች ደደብነትና የማይረባ አመለካከት ያሳዝናል። እናንተ እዚህ ለመቆየት አልቻላችሁም። ለማረፍ ያህል ብቻ ሁለት ሳምንት ይሰጣችሁና ከዚያም እንደገና ወደ ባህር መሄድ ሊኖርባችሁ ነው። ጀልባችሁን እንዳየዋት፣ ከፊታችሁ ለሚጠብቃችሁ ረጅም ጉዞ በጣም ትንሽና በጣም ቀላል እንደሆነች ለመገንዘብ በቅቻለሁ። ከእኛ ይበልጥ እንግዳ ተቀባዮችና ተግባቢዎች ወደሚገኙበት ሀገር እንድደርሱ እመኛለሁ። ሁሉም የእንግሊዝ ደሴቶች ከዚሽኛዋ ደሴት ተመሳሳይ ናቸው። የምለምናችሁ የሚቀጥለው ጉዟችሁ አንድ ስቃይ ቢያስከትልባችሁ በነዚህ ደሴቶች ህዝቦች ላይ ቅሬታ እንዳትይዙባቸው ነው። ኃላፊዎቹ እነርሱ አይደሉም። ትእዛዙ የሚመጣው ከእንግሊዝ ሀገር ነው፣ እናንተን ከማያውቋችሁ ሰዎች ነው። የአባቴ አድራሻ መቶ አንድ ኩን ስትሬት፣ ፖርት ኦፍ ስፔን፣ ትሪኒዳድ ነውና እባካችሁ የእግዚአብሔር ፍቃድ ቢሆን ትንሽ ቃል አስጻፉልንና ስለ ደህንነታችሁ እንወቅ። እንደገና ስሜቴ ተነካና ምን እንደምናገር ተደናገረኝ። ማዳም በሆንም ወደ እኛ መጣች። አረንጓዴ አይኖችና ቡና ቀለም ጸጉር ያላት አርባ ዓመት አካባቢ የሚሆናት በጣም ውብ ሴት ነበረች። ፈካ ያለ አረንጓዴ ነጠላ ጫማ አድርጋ ሳሳ ባለው ነጭ ቀሚሷ ላይ አንድ ነጭ መታጠቂያ አሸባ አድርጋ ነበር። ባለቤቴ እስከ አስራ አንድ ሰዓት አይመለስም ያለአንድ አጃቢ ፖሊስ ወደ ዋና ከተማዋ እንድትሄዱ ፈቃድ ሊያወጣላችሁ እየሞከረ ነው። በተጨማሪ የመጀመሪያ ሌሊታችሁን በፖርት ኦፍ ስፔን ፖሊስ ጣቢያ ውስጥ እንዳታሳልፉ ለመከላከል ይፈልጋል። ቅልጥሙን የተሰበረው ጓደኛችሁ የእኛ ወዳጅ ወደሆነ አንድ ዶክተር ክሊኒክ በቀጥታ ይሄዳል። እናንተ ሁለታችሁ ደግሞ ወደ በጎ አድራጎት የእንግዶች ማረፊያ ልትሄዱ ነው። አትክልቱ ቦታ ማቹሬም ተቀላቀለን። ጀልባዋን ለመመልከት ሂዶ እንደነበርና በሚያደንቋት የመንደሩ ነዋሪዎች የመከበባንም ዜና ጨምሮ ነገረን። ምንም የተነካ ነገር አልነበረም። ግን በሚያተኩሩበት ወቅት ነዋሪዎቹ ከመሪው ስር አንዲት ጥይት አይተው ኑሮ ከእነርሱ ውስጥ አንደኛው መታሰቢያ ሊያደርጋት መውሰድ ይችል እንደሆነ ጠይቆ፣ ማቹሬ ካፒቴን ካፒቴን ብሎት ነበር። ማቹሬ የካፒቴኑን ፍቃድ መጠየቅ ይኖርብኛል ማለቱ እንደነበረ ነዋሪዎቹ ገብቷቸዋል። በተጨማሪ ኤሊዎቹን ለምን እንደማን ለቃቸው ጠይቀውታል። ኤሊዎች አሏችሁ እንዴ ብላ ልጃገረዷ ጠየቀችኝና፣ እስኪ ሄደን ያቸው አለች። ወደ ጀልባዋ ሄድን። በመንገድ ላይ እንዳለን በዓለም ላይ ሁሉ የተለመደ ነገር ይመስል አንዲት ሕፃን ህንዳዊ ልጃገረድ እጄን ልትጨብጥ አቆመችኝና በእንግሊዘኛ እንደምን ዋላችሁ አለች። በጠቅላላው የተሰበሰበው መንደርተኛም እንደምን ዋላችሁ አለ። ሁለቱን ኤሊዎች አወጣውና ምን እናድርጋቸው? ወደ ባህሩ መልሰን እንልቀቃቸው ወይስ በአትክልትሽ ቦታ ልታስቀምጫቸው ትፈልጊያለሽ? አልኳት ልጃገረዷን። ከቤታችን ጀርባ አንዲት ትንሽ ኩሬ አለች፣ ስለዚህ እዚያ ኩሬ ውስጥ እንከታቸውና ለእናንተ ጎብኝት መታሰቢያ ይሆኑናል አለች። መልካም እንግዲያው የምናደርገው ይህን ነው። ኮምፓሱን፣ ትንሽ ትንባሆ፣ የውሃውን በርሜል፣ ጩቤን፣ ገጀራውን፣ ቆንጨራውን ብርድ ልብሱንና ቶሎ ብዬ በብርድ ልብሴ ውስጥ የደበቅሁትንና ማንም ሰው ያላየውን ሽጉጤን ብቻ በማስቀረት ማንኛውንም ጀልባዋ ውስጥ ማግኘት የቻልኩትን ነገር በሙሉ ለሰዎቹ አከፋፈልኩ። ሚስተር ቦውን በ11 ሰዓት ደረሰ። ክቡራን፣ ማንኛውን ነገር ተሳክቷል። ወደ ዋናው ከተማ ራሴ አደርሳችኋለሁ። መጀመሪያም ሚስተር ክሎሲዮን እናወርድና ከዚያም ወደ እንግዶች ማረፊያ እንሄዳለን። ክሎሲዮን ከአውቶሞቢሏ የኋላ ወንበር አስቀመጥነው። ልጃገረዷን ደህና ሁኝ ስል ነበር እናቷ አንድ ሻንጣ ተሸክማ በመምጣት እባካችሁ እነዚህን የባለቤቴን ስጦታዎች ውሰዱ መልካም ምኞታችንን ያስታውሳሉ ያለችን። እናመሰግናለን፣ በጣም እናመሰግናችኋለን። አውቶሞቢሏ ተንቀሳቀሰች። ለአስራ ሁለት ርቡ ጉዳይ ከክሊኒኩ ደረስን የተሰየመው በቅዱስ ጊዮርጊስ ስም ነበር። ጤና ረዳቶች ክሎሲዮን አነሱና ቃሬዛ ላይ በማድረግ አንድ የህንድ ዜጋ አልጋ ላይ ሁኖ ይጠባበቀው ከነበረበት ክፍል ውስጥ አስገቡት። ዶክተሩ ወደ ውስጥ መጣና መጀመሪያ በውንን ከዚያም ሌሎቻችንን ጨበጠን። ፈረንሳይኛ አይናገርም፣ ግን ለክሎሲዮ ጥሩ ሕክምና እንደሚደረግለትና እኛም ዘወትር በፈለግንበት ወቅት እየመጣን ልናየው መቻላችንን በአንድ አስተርጓሚ አማካኝነት ገለጸልን። ወደ ቦውን አውቶሞቢል ተመለስንና ከተማውን አቋረጥን። በመብራቶቹ በመኪናዎቹ፣ በብስክሌቶቹ ተደነቅን። የዚችን የእንጨት ቤቶች ከተማ አውራ መንገዶች ነጮች፣ ጥቁሮች፣ ሕንዶችና ቻይናውያን አጣበውታል። የበጎ አድራጎት እንግዶች ማረፊያ የሚገኘው ደማቅ መብራት ካለው አደባባይ የአሳ ገበያ የሚል ጽሑፍ ከሰፈረበት አንድ መደብር አጠገብ ነበር። የሕንፃው ምድር ቤት ከድንጋይ የተሠራ ሆኖ የተቀረው ከጣውላ ነበር። የበጎ አድራጎቱ ድርጅት ካፒቴንና መላው አባሎቹ ወንድም ሆነ ሴቱ ሳይቀር ተቀበሉን። በመጠኑ ፈረንሳይኛ ይናገራሉ፣ ግን ማንኛውም ሰው የሚያነጋግረን እኛ በማይገባን የእንግሊዝኛ ቋንቋ ነበር። ፈገግ ከሚለው ፊታቸውና ሰላምታ ከማይለያቸው አይኖቻቸው አኳያ ሩሩ ቃላት እንደሚያፈልቁ ገብቶናል። ሦስተኛው ፎቅ ላይ ወደሚገኝና ሦስት አልጋዎች ወዳሉት አንድ ክፍል ወሰዱን። ከእኛ ጋር የሚመጣ ከሆነ ሦስተኛው አልጋ ለክሎሲዮ መሆኑ ነበር። ከክፍሉ ጋር አብሮ የተያያዘ አንድ የገላ መታጠቢያ ቤት ከሳሙናና ፎጣዎች ጋር ነበር። ካፒቴኑ ክፍላችንን ካሳየም በኋላ ከአሁን በኋላ ግማሽ ሰዓት ያህል ቆይተን አንድ ሰዓት ሲሆን ሁላችንም አብረን ራት እንበላለን አለ እናመሰግናለን ግን አራበንም በከተማው መዘዋወር ከፈለጋችሁ ሁለት የአንቲ ዶላር ይሄውላችሁ ስለዚህ ቡና ወይም ሻይ ወይም ጀላቴ መግዛት ትችላላችሁ ግን መንገዱ እንዳይጠፋባችሁ ወደ ቤት ለመመለስ ስትዘጋጁ የሚያስፈልጋችሁን ታክሲ ያስቆማችሁ እባክህ ወደ በጎ አድራጎት ድርጅት ማለት ብቻ ነው ከአስር ደቂቃ በኋላ ወደ አውራ ጎዳና ወጣን። ማንም ሰው ሳያተኩርብን፣ ማንም ሰው ጉዳይ ሳይለን፣ ከሁሉም ሰዎች ጋር እየተጋፋን በእግር መንገዶቹ ላይ መጓዝ ጀመርን። በአንድ ከተማ ውስጥ የመጀመሪያዎቹን ነፃ እርምጃዎቻችን በማድረጋችን ተደንቀን በሰፊው ተነፈስን። የማይናቅ ስፋት ባላት አንዲት ከተማ ውስጥ በነጻ እንድንራመር ስለተፈቀደልን ይበልጥ ደስታችንን አደነደነው። ታዲያ በተጨማሪ በእኛ ላይ የጣሉብንን እምነታቸውን ፍጹም ላለመጣስ ሐቀኝነትም አደረብን። ማቹሬና እኔ ዝግ እያልን በሕዝቡ መካከል እንጓዛለን። ከሰዎች ጋር ለመጠጋት ለመነካካትና ከእነርሱ እንዳንዱ ነዋሪ ለመሆን አምሮናል። አንድ መጠጥ ቤት ውስጥ ገባንና ሁለት ቢራዎች ጠየቅን። እንደዚያ ለማለት ብዙ የሚያዳግት አይመስልም። ሁለት ቢራ ባክሽ። አፍንጫዋ ላይ የወርቅ ጌጥ ያደረገች አንዲት የህንድ ኮረዳ ካመጣችልም በኋላ ግማሽ ዶላር ጌቶች ማለቷ አስደነቀን። ፈገግ ስትል ሉል የሚመስሉ ጥርሶቿ ቦግ ያሉት፣ የጥቁር ሐምራዊ ትላልቅ ዓይኖቿ፣ በትከሻዋ የተንዘፋለለው ጥቁር ጸጉሯ፣ የጡቶቿን ውበት ለማሳየት በከፊል የተገለጠው ደረቷ ለሌላው ሰው የተለመዱ ተራ ነገሮች ቢመስሉም ለእኛ ግን ትንግርታዊና አስማታዊ መሰሉን። አትቸኩል ፓፒ፣ የቀለድክም መሆን አለበት። እውነት አይደለም። በቅርቡ በቁመ የተቀበርክ ወንጀለኛ፣ የዕድሜ ልክ ጽኑ ስርዓት የተፈረደብህ እስረኛ ነበርክ። አሁን ደግሞ አንድ ነጻ ሰው በመሆን ላይ ትገኛለህ። ማቹሬ የከፈለ የዶላር ግማሽ ብቻ ተርፎት ነበር። ቢራው አርኪና ቀዝቃዛ ነበር። ሌላን ጨምር ይሆን ሲል ጠየቀኝ። ሁለተኛ ዙር ማዘዝ ብልህነት አልመሰለኝም። ስማ፣ አንድ ሰዓት ባልሞላ ጊዜ ውስጥ ነፃ ሆንክና ልትሰክር ትፈልጋለ እንዴ? ተው እንጂ ፓፒ፣ አታጋን ነው። ሁለት ቢራዎች መውሰድ እኮ መስከራ አይባልም። ላይሆን ይችላል፣ ግን ደስታን በአንድ ጊዜ ተስገብግበን መጨረስ ትክክል ነው ብዬ አልገምትም። በየጊዜው አንዳንድ እያልን እየቆጠብን መቅመስ አለብን እንጂ መስገብገብ አይኖርብንም። በተጨማሪ ገንዘብ ወይ እኛ አይደለም እሺ ልክ ነ መጠቀም የሚኖርብን በቁጠባ ይሁን ተገቢ ነው። መጠጥ ቤቱን ተውንና ከአንዱ የከተማው ዳር እስከ ሌላው በተዘረጋው የዋተርስ አውራ ጎዳና ቁልቁል ወረድን። በከተማዎቹ ታክሲዎች፣ በበቅሎች በሚሳቡ ትናንሽ ጋሪዎች፣ በካሚዮኖች፣ በሲኒማ ቤቶች፣ በሚንቦገቦጉት የመብራት ምልክቶችና የማታ ክበቦች፣ በህንዶችና በጥቁር ኮረዳዎች አይኖች ከመጠን በላይ እየተደነቅን ድንገት ሳናውቀው በወደቡ አካባቢ ደረስን። ከፊት ለፊታችን መብራት ያላቸው ጀልባዎች እንደ ፓናማ፣ ሎስ አንጀለስ፣ ቦስተን፣ ኪውቤክ የመሳሰሉ የዝነኛ ወደቦችን ስም የያዙ የመንገደኞች መርከቦችና ከሐምቡርግ፣ ከአምስተርዳም፣ ከሎንዶን የመጡ እቃጫኝ መርከቦች ተገጥግጠዋል። ወደቡ ከዳር እስከ ዳር በመጠጥ ቤቶች በሴተኛ ዳሪዎችና በሆቴል ቤቶች ተጨናንቋል። በውስጣቸው ወንዶችና ሴቶች ጥቅጥቅ ብለው ሲጠጡ፣ ሲዘፍኑና የተጫጫሁ ሲጨቃጨቁ። በድንገት እኔንም ከነዚህ ሰዎች ጋር ተቀላቀል የሚል የማልቋቋመው ከፍተኛ ፍላጎት አደረብኝ። ስድነት ሊመስል ይችል ይሆናል፣ ግን ስሜትን በጣም ፈንቅሎ የሚማርክ ነበር። ከመጠጥ ቤቶቹ በአንደኛው ደጃፍ ላይ በበረዶ የታጀሉ የኦይስተሮች ሽሪምፖች፣ የክላሞች፣ አለ የተባለ የባህር ውስጥ ምግብ በየአይነቱ ተላላፊውን ለማስጎምጀት ለትዕይንት ተደርድሮ ነበር። ቀይና ነጭ ጨርቅ የለበሱት ገበታዎች ብዙ ሰዎችን እንደሚያስተናግዱ እኛም እንድንቀመጥ ይጋብዛሉ። ጠያይምና ደስ የሚል መልክ ያላቸው ኮረዳዎች ባለ ደማቅ ቀለምና ሰውነት የሚያሳዩ ስስ ቀሚሶቻቸውን ለብሰው ይበልጥ እንድንደሰት ይገፋፉናል ከእነርሱ መካከል ወደ አንዷ ሄድኩና የፈረንሳይ ገንዘብ ተቀባይነት አለው ብዬ የአንድ ሺህ ፍራንክ ኖት ሰጠዋት አዎ እመነዝርላለሁ እሺ ኖቱን ተቀበለችኝና ወደሚጫዋጮኸው ክፍል ውስጥ ገብታ ቆየች ከዚያም ተመልሳ ወደዚህ ና አለችና ገንዘብ ተቀባዩ ዘንድ ወሰደችኝ ቻይናዊ ነበር ፈረንሳዊ ነ አዎ አንድ ሺህ ፍራንክ ለመመንዘር ነው? አዎ። ሁሉንም በአንቲ ዶላር ነው? አዎ። ፓስፖርት የለኝም። የመርከበኛ መታወቂያ ካርድ የለኝም። የይለፍ ወረቀት የለኝም። እሺ። ከኮረዳዋ ጋር አንድ ሁለት ቃላት ተነጋገረ። የክፍሉን ዙሪያ ቃኘች። የወርቅ ጥልፍና መልህቅ ያለው የኔን የመሰለች ኬፕ የደፋ አንድ መርከበኛ መሳይ ሰው ዘንድ ሄደችና ወደ ገንዘብ ተቀባዩ ይዛው መጣች። መታወቂያ ካርድህን አለው ቻይናዊው። ይሄው። ቻይናዊው ኮስተር ብሎ በእርሱ ስም አንድ የምንዛሪ ፋክቱር አዘጋጀና አስፈረመው። ከዚያም ኮረዳዋ ክንዱን ይዛ እየመራች ወደ መቀመጫው መልሳ ወሰደችው። ምን መደረግ እንዳለበት ቀደም ብሎ የለመደ ኖሯል። ባለ 50 ዶላር አንድ ኖትና የሁለት ዶላር ኖቶች በጠቅላላው 250 የአንቲ ዶላር ተቀበልኩ። ለኮረዳዋ አንድ ዶላር ጉርሻ ሰጠው። ወደ ውጭ ወጥተን ከጠረጴዛዎቹ በአንደኛው ላይ ተቀመጥንና የጎመጀንለትን የባህር ምግብ ከተመገብን በኋላ በደረቅ ነጭ ወይን ጠጅ አወራረድ ነው።